እንወዳቸዋለን ሰላም ቆይልን። ሰላም ሰላም። ኤልጉ ፋሚሊ ትልት ናቸው። እንደምታራት እንግዲህ እችን የመሰለች ቆንጆ የልጅ ሰጥታናለች። ኤልዱ እንኳን ደስታለሽ። እንግዲህ በክርስትናው ደግሞ እንደበላን በልደት ለመብላት ያብቃን። ድግት በልልን። ነገ ላይ ተምራ ተመርቃ ሀገር ለመብራት ያብቃት። እንግዲህ ምርቃቱ ምርቃት ይሁን። አሜን አሜን። እድግ በልድ የሚታይ ኑር ይልል ደስ ብሎኛል። አርፍጄ ነው የመጣሁት። ባይ ዘ ወይ ቤተሰቦች እና ፕሮግራሙ ካለቀ በኋላ ምናምን የደረስኩትና ግዴታ መምጣት ስለነበረብኝ መጥቻለሁኝ። ያው የኔ ችግሮች እንዳሉ ሆነው ግን ደግሞ የእህቴ ደስታ የኔ ደስታ ነው እና ግዴታ መገኘት ነበረብኝ። ደስ ብሎኛል ከምላችሁ በላይ ማለት ነው። ፋሚሊዎቻችን በጣም እንወዳቸዋለን፣ እናከብራቸዋለን ያው ዛሬ ግዴታ መገኘት ስለነበረብኝ የመጣሁት ምንም ማድረግ አይችልም። የኔን ነገሮች ወደኋላ ብዬ ግን ደግሞ ለእህቴ ደስታ መገኘት ነበረብኝ እና ግዴታ ተገኝቻለሁኝ። እችን የምታምር ሊሰጠናለን። እንግዲህ ወደፊት ደግሞ እግዚአብሔር ያቃለኛ ነው ደግሞ ለማየት ያብቃል። እንግዲህ ቤተሰቦች፣ ያው አብርሽ እንዳለው ትንሽ ዘግየት ብሎን የመጣው ትጠየቅበታለህ፣ ይዞ በማርፈል በጣም ትልቅ ቅጣት ነው የሚጠብቅህ፣ ይህን ታውቃለህ። እና ግን ማማይ እንዴት ነው? አላደገችም? በጣም አደገች። እኔ የምሬን እውነት እንደዚህ ሳይ ልጅ በሁለት ወር ውስጥ እንዲሚያደግ ከሆነ እኔ እስከዛሬ የሚጨነቅበት ነገር ከንቶ ማለት ነው። በቃ እስከሚያርግ ይጨንቀኛል። ልጅ ሕፃን እያለ ደስ እና አይለኝምና፣ ለብድ ደስ ይላል አንተ እኔ እንጃ እፈራለሁ፣ ለመያዝም ምንም ጨቅላ ስለሆነ ያስፈራል። እንዲሁም እኮ ደስ የሚለው ህፃን እያሉ ነው እውነቱን ለመናገር ማለት ነው። እና አደገች። ማነው የምትመስለው? ግን የምትመስለው ከፋሚሊዎችም የለችም። ቤተሰቦች ምናልባት ባሏ እንዳይሰማኝ እና የኤሉ እዳዬ እንዳይሰማኝ ግን ከሌላም የመጣ ይመስላል ነገር ሲያመጣብኝ፣ እንግዲህ ምን አስበህ ነው? የምሬ ነው ማንንም አትመስልም፣ እና ለየት ያለች ልጅ ነች። ሴት መሆኗ ደግሞ ደስ ይላል። የመጀመሪያ ሴት ልጅ ሲሆን ደስ ይላል ይመስለኛል። እኔ ወንድም ሴትም ችግር የለብኝም የመጣውን መቀበል ነው። ግን ላንቺ ግን ሴት ልጅ ብትሆን ሞር ጥሩ ነው። ብቻ ያው ጤነኛ ልጅ ይሆን ምንም ይሆን እሱ በርግጥ። እኔ ግን ያው ከዚህ በፊት ልጅ ያለው ወንድ ልጅ ነበር፣ ፍላጎት የምርሾ እግዚአብሔር ወንድ ልጅ ነበር ያ ወንዶች ሴት ሴት ነበር የምትፈልግ የሚመስለኝ ነበረ፣ አይደለም። እኔም ወንድ ነበረ ግን እግዚአብሔር ይመስገን። በእኔ ልክስ ይችላል፣ አይታወቅም። ወንድ ወሬ በኩል ሊመጣ ይችላል። አዎ፣ እንግዲህ ወይዞሽ፣ እማዬ ምንድን ነው አልተመቻ መሰለ ጎረበጣት መሰለኛ አጠንጠቅ ልጃ ያለ ጎበዝነኝ በሲስተር በኩል ነው እየተለማመድኩ። አንተ የኔ ልጅ አሸንጉሊት አይደለችም። ባይዘው እየተለማመድኩ እያልክ ነው።